እና በዚሁ አጋጣሚ ውድ እህቶቼ በተለይ አዲስ የሄዳችሁ፣ እኛ መቸምተውት ድሮ የሄድ ነው በቅ ሀታ አንቦባ ድረስ ተሸክመን ወላሂ ነው የምላችሁ። እኔ ሶስተኛ ደረጃ ፎቅ ማለት ነው፣ ሶስት ደረጃ ወደ ላይ፣ ሶስት ፎቅ። የሶስቱንም ፎቅ ደረጅ ወጥቼ እላይ ማለት ነው የማስቀምጠው፣ አንቦባ ማለት ነው ከታች እንግዲህ ሹፌር የሚያመጣ ወንቦባ የሚቀይሩት አመጡት። አምጥተው በር ላይ ያስቀምጡታል። ወንድ ልጅ ያሏቸው እኔ በትካሻ ተሸክሜ እንደ ወንድ ያንን ሁሉ ደረጅ ወጥቼ ከሶስተኛ ፎቅ በላይ ይቀመጣል ማለት ነው። ማስቀመጫው መከዘኛ አላቸው ላይ እና ጠለት ቦታ እንደዚያ ድረስ አረግ ነበረ። ግን ያ በጣም ጎደኝ። እኔ ከዚህ በፊት ህመሜን ነግሬያቸዋለሁኝ የማህጸን ቁስለት፣ የማህጸን መንሸራተት ምናምን እየተባለ እነዚህ አይነት ችግሮች በምወልድበትም ሰዓት በጣም ችግር አለብኝ። በቃ በጣም ነው የሚያመኝ ማለት ነው። በዚሁ አይነት ተመሳሳይ ብዙ እህቶቻችን እየታመሙ ነው። በዚህ ምክንያት መውለድ ራሱ አይችሉም። በእንደዚህ አይነት ነገር ማህጸናቸው በጣም ችግር እየደረሰበትና በጣም ከባድ ህመም ላይ ያሉ እህቶቻችን ስደተኛ እህቶቻችን አሉ እና ውዶች ዬ እራሳችሁን ጠብቁ። እንደ እንደ ሰማችሁ እህት ምን እያለች ነው ሴትዮዋ? እንግዲህ ሻንጣም ተሸክማ ፌስታል ምናምን የልጆቹን አይባድ ምናምን እጇ ላይ እንደዚህ በቃ እጇ ሳይቀር ክንዷ ድረስ በክንዷም ተሸክማ በሁሉም እጆቿ ይዘው እዛው ላይ ደግሞ በቃ ይነጫነጩባታል። ወደዛ ሂጂ፣ ወደዚህ ሂጂ ነው የቶሎ እንደዚህ አድርጊ፣ ይሄን ያለሽ ሞ የእንትና ንቃ ይዘሽዋለ የልጆቿን ሁላ ማለት ነው። እንደዛ እያለች የምትጮህብሽ ከሆነ ሲጀመር በቃ አንቺ ተናገሪ። እንደዚህ ዝም ብለሽ የዋህ ሆነሽ በቃ ብዙ ጊዜ የምንጠቃው እኛ በተለይ ኢትዮጵያውያኖች በዚህ ነው። ወላይ ነው የምላችሁ። ሌሎቹ አገር ዜጋ ኢንዶኔዚ፣ ፊሊፒን ምናምን በቃ ስለሚናገሩ ስለሚው ተፈተፉ ጭራሽ አይሰሩም ስራ። እንደ ሀበሻ ግን የሚለፋና የሚፈጋ የለም። ግን መጨረሻው ምንድን ነው? መጨረሻችን በሽታ ተሸክመን ነው የምንመጣው። እና እስኪ የራሳችሁን ጠብቁ በተለይ አዲስ የሄዳችሁ እኛ እንዴ ሞተናል እንግዲህ። ግን እኛ ደግሞ ድሮ የተጎዳ ነው። ለእናንተ ለአዲሶቹ እንምከራችሁ እና ይጠቅማችኋል። ይሄ ነገር አንድ ቀን በቃ ማትችው ነገር ከሆነ አልችልም በይ፣ አልሰራም በይ፣ አልሸከምም በይ እንዴ ልጆች ጋር ነው የምትሄዱ። ወይ ደግሞ ያን ነገር ልክ አሁን እሷ እንደተናገረችው ሻንጣ ሳሐብ የሚባላለ ሻንጣውን የምንስበው ማለት ነው። እዛ ላይ ያሉ እቃዎችን በሙሉ እዛ ላይ ታስገቢና ከዛ መሳብ። ይሄ እንግዲህ ዲካምሽን አላቀቅሽ ማለት ነው። ለምን ክንድሽ ይዘነጠላል። እና አንዳንድ ነገሮችን በቃ ይሄ ማትሽ ከሆን ማትሽው ነገር አልሰራም ማለት ነው አንቡባ ምናምን የሚያሸክሙሽ ከሆነ አልሸከምም። ሰው ካላቸው ከውጭ የሆነ ነገር ይሄን አስገቢ ተሸከሚ ምናምን የሚሉሽ ከሆነ አለመሸከም ነው በቃ። ምንም አያመጡም፣ ወላሂ። እንደውም አረቦች ማለት ነው ይደነግጣሉ። ከተናገር ናቸው አፍ ነው የሚወዱት እነሱ፣ እንጂ አድብተኛ ሆነሽ እንደዚህ አንገትሽ እንደፍተሽ ምናምን በቃ ሳይለንት ሆነሽ የምትኖሪ ከሆነ ወላ ጭውት ነው የሚሉብሽ፣ ቴ ልንገርሽ በቃ ሀይለኝነት ሀይለኛ እንደሆንሽ በቃ ማሳየት አለብሽ። ሲናገሩሽ መናገር በቃ አንቺም ጮክ ብለሽ ሲናገሩሽ አንቺም ጮክ ብለሽ መናገር። እንደዛ የምታደርጊ ከሆነ ትከበረ ያለሽ። እኔ ብዙ ጊዜ ስለሞከርኩት ነው ወላሂ ነው የምላችሁ። ብዙ ጊዜ ሀይለኛ ልጆች የሆኑ የሚናገሩ ተናጋሪ የሆኑ ማንም ማረብ እንደዚህ አድርጊ እንደዚህ አድርጊ አይላቸውም። ስራሽን በአግባቡ ስሪ ስራሽን እንዳታጎድሊ። ለምን አንቺም በሀቅ የምትሰሪ ከሆነ ገንዘብሽ የሀቅ ገንዘብሽ ነው እና የላብሽን ገንዘብ ትክክለኛ የሀቅ ገንዘብሽን እንድታገኝ ገንዘብሽ ሀላል እንዲሆንልሽ ማጭበርበር ሳይሆን መስራት በትክክል የታዘሽውን ነገር መስራት አለብሽ በቃ ከዛ ውጭ ግን ለነሱ እንደዚህ አጎነብሳለሁኝ በቃ እንገቴ እንደፍቼ እሰራለሁ የሚል ነገር ለአረቦች አይሰራም ወላሂ ራስሽን ጠብቀሽ በቃ እንደዚህ ኃይለኛ ነገር ምናምን በቃ ወንደ ወንድ እንደሆንሽ በቃ ድቅቅ ምናምን የሆነ ስብርብር ከነሱ ፊት የሆነ በቃ አንገትሽ እንድፍት ምናምን አታድርጊ። ለማንኛው ነው በቃ ዘና ብለሽ ስሪ። ያለብሽን ትዕዛዝ ማክበር ነው። የታዘዝኩትን ነገር ይህን ይህን ይህን ሰርቻለሁኝ፣ በቃ በአግባቡ ሰርቻለሁኝ። ከዛ ውጭ ግን ከዚህ ያለፈ ነገር እኔም ሴት ነኝ፣ እኔ እጎዳለሁኝ፣ ገና አልወለድኩም፣ ገና ህፃን ነኝ በቃ ሰውነቴ ይጎዳል ብለሽ ለመመለስ መሞከር አለብሽ። እና ይህንን አድርጊ፣ ወንድ ይሸከም በቃ የሚሸከም የምትሸከሚው ነገር ከሆነ ወንድ ያድርገው። ወደ ውጭ ልትወጡ ስትሉ የሆነ በዚህም በእጅሽም፣ በእንትንሽም፣ በትካሻሽም እሷ እንዳለችው አሁን አሸክመው። የሚያስቸግሩሽ ከሆነ ቀለል ያለ ነገር ለመሳብ ሞክሪ። በቃ ይህን አልችልም ማለት መልመድ አለብሽ ውዷ እህቴ ማለት ነው እና ውዶችዬ አዲስ የሄዳችሁ፣ ተጠንቀቁ፣ ራሳችሁን ጠብቁ። በተለይ የማህፀን ችግር በአብዛኛው የሚያጋጥመን ሴቶች በሸክም ምክንያት ነው። በጣም ከባድ ነገር ስለምናነሳ እና ራሳችሁን ጠብቁ፣ ራሳችሁን ጠብቁ። እኔ በፊት እንደዚህ ብሎ የሚመክረኝ የሚነግረኝ አግኝቼ ቢሆን ኖሮ እንደዚህ በሽተኛ አልሆንም ነበር። እና ሰበቡን አድርሱ ካላህ በታች ሰበቡን አድርሳችሁ ተጠንቀቁ እላችኋለሁ ውዶችዬ። እንግዲህ ለዛሬ ያለን ቪዲዮ ይህንን ይመስል ነበር። ላይክ ሸር፣ ሰብስክራይብ አድርጉ። ሸር እያደረጋችሁ ለጓደኞቻችሁ አዳዲስ ለሆኑት እንዲደርስ አድርጉልኝ። የዛሬ ቪዲዮ ይህን ይመስላል። ወሰላሙ አሌይኩም ወረህመቱላሂ ወበረካቱ።